የኢራኑ ሱፕሪም ሊደር አያቶላ ካህመኒ ዛሬ በፐብሊክ ወጥተው ለህዝባቸው አንድ አድሬስ ሰጥተው ነበረ። የአድሬሳቸው ምንድን ነው? በከባድ የነበረው ለአሜሪካ ማስጠንቂያ መስጠትና ከዚህም በጨማሪ ደግሞ እስራኤል አለቀልሽ የሚል ደግሞ እስራኤል ኤቭሪ ላጠቃሹ ጥቃት ምላሽ መስጠታችን አይቀርም የሚል ማስጠንቂያ ነበር ያስተላልፈው የነበረው። እንግዲህ ዶናልድ ትራምፕም ዛሬ ከተለያዩ ሚዲያዎች በቀረበላቸው ጥያቄ መሰረት የሰጡት ምላሽ ምንድን ነው፣ ሰልችቶኛል፣ እኔ በቃ ፔሽንስ ያልቋል፣ ከዚህ በኋላ መልካም እድል ለአያቶላ ካህመኒ ብለዋል። ስለ ፖቴንሻል ኢንቮልቭመንታቸው ደግሞ ምን ያክል የመሳተፍ ቻንስ አለው የአሜሪካ ሚሊተሪ የኢራን እንትን ላይ የመሳተፍ ምን ያክል ቻንስ አለ የሚለው ጥያቄ ላይ ሲጠይቁ ከመመለስ ተቆጥበዋል እንግዲህ እስራኤል አሁንም ድብደባዋን አላቋረጠችም በቴራንና በኢራን ዙሪያ የሚደረጉ ድብደባዎችን እስካሁንም አላቋረጠችም አሁን ደግሞ ምሽት መግባቱን ደግሞ ምክንያት በማድረግ ያው ኢራን የተለያዩ ባለስቲክ ሚሳይሎችን ወደ እስራኤል አቅጣጫ ልካለች ከአምስት እስከ ሰባት የሚሆነው የተለያዩ ፔጆች ላይ ታችሁ ከሆነ በኢራንያን ስቴት ሚዲያ የሚደረጉ ፔጆች ላይ ታችሁ ምናምን ከሆነ ትዴይዝ ተደይ በቃ ዛሬ በጣም ከባድ ቀን ነው ኢምፓክት እንደሚኖረው ማለት ነው። ብቻ አያቶላ ኮሄሜኔ ከፈጣሪ ጋር ደግሞ ከአላህ ጋር በመሆን ተዛይኒስት ሲሆን ደግሞ ጽዮና የሚባሉን አሳሰብ ሙሉ በሙሉ እናጠፋዋለን። ለእያንዳንዱ ምላሽ፣ ለእያንዳንዱ ቦምብ በቦምብ እንመልሳለን። ለሞቱብን ሰዎች፣ ለተሰዉብን ሰዎች ብለድ ፎር ብለድ የሚል ማስጠንቀቂያ ነበረ። ለእስራኤል ሬጅም ደግሞ ጠቅላላ ለዌስት የሰጡት አሜሪካ የኛን ደፍራ ምታጠቃም ከሆነም እንደዚሁ ከባድ ቅጣትና ከባድ እርምጃ የወስድባት ይጠበቅባታል የሚል ነገር ነበር ያስተላለፉት። አያቶላ የንግግራቸውን ከጨረሱ በኋላ አያቶላ ኮሄሜኔ የንግግራቸውን ከጨረሱ በኋላ ነበር የአያቶላ አንደርግራውንድ መንከር ወይም ደግሞ በመሬት ስር የሚገኘውን

ሚሊተሪ አክሽን እና አሁን ለድርድር ክፍት እንደሆነ ነው እንግዲህ እየተናገሩ የሚገኙት እነ ትራምፕ። ያው ድርድር ሰልችቶኛል ቢልም አሁን ለድርድር ክፍት እንደሆነ ነው ብዙ ነገሮች የሚያሳዩ። እንግዲህ በዚህ ሳምንት ድርድሩን የምንመለከት ከሆነ ስትራይኮች ላይኖሩ ይችላሉ። በዚህ ሳምንት ግን ድርድሮች የማይኖሩ ከሆነ ቤስት ቢሊቭ የአሜሪካ ጀቶች ወደ ሙያ የሚቀርቡ ቦምበሮች ፎርዶ የሚባለውን የኢራን የኒክሌር ሳይት ማጥቃታቸው የማይቀር ነው። እስካሁን ደስ እስራኤል ልታጠቃውና ልደርስበት ያልቻለችበት ቦታ እሱ ስለሆነ ማለት ነው። ብቻ ትራምፕም በስነስርዓት ቢቢ ነር ደግሞ ቤናሚት አሁን ፑሽ እያደረገው እንደሆነ ኪፕ ጎይንግ ላይክ በላቸው የሚል ነገር እያስተላለፈ እንደሆነ ነው ትራምፕ የተናገረው። ሰላም ጠናስትልኝ ካሳው ነኝ አይረን ዶም እና ዴቪድ ስሊንግ የሚባሉት የእስራኤል መከላከያ ሊያቆማቸው ያልቻለው የኢራን ሚሳኤል በሃይፋ እና በቴል አቪቭ ላይ ምን አደረሰ እናየዋለን። ሌላው ኢጅፕት ለጋዛ ህዝቦች ድጋፍ ሊሰጡ የመጡ ከየአለሙ የተሰበሰቡትን ሰዎች ዲፖርት እያደረገች ነው። እሱንም በስሱ እናየዋለን። ራሻ ኩባ ውስጥ ከኩባ ጋር የጦር ልምምድ እያደረጉ ነው። እሱስ ምን ይመስላል? በአሜሪካ በኩል ውስጥ ምን አይነት ምላሽ ይኖረዋል? እሱም እናያዋለን። እንግዲህ የአይረንደም እና ዴቪድ ስሊንግ አይረንደም ማለት የብረት ክዳን እና የዳዊት ቀበቱ የሚባለው የእስራኤል የመከላከያ ኃይል ድሮን ጀት የተለያየ ኃይል ሲመጣ በሰማይ ላይ እየመታ የሚጥል ኢንተርሴፕት እያደረገ ጣልቃ እየገባ የሚያከሽፍ ነው። ግን የኢራንን ሚሳኤል ሱፐርሴኒክ እና ሃይፐር ሱፐር ሶኒክ ሚሳኤሎችን ሊያቆማቸው አልቻለም። በጣም ከአቅሙ በላይ ሆነዋል። ስፒዳቸው በጣም ይመንስ ነው። ከድምፅ አስር እጥፍ ነው የሚጓዙት እና ይሄ ዲዛይን የተደረገው የብረት ክዳንና የዳዊት ቀበቶ ከአቁም በላይ ሆኖ ሀይፋ እና ቴልአቪቭ ትናንት ለሊት ሲቀጠቀጡ ብለው አድረው ከፍተኛ ውድመት አስተናግደዋል። እስራኤል ያልጠበቀችው ውድመት ማለት ነው። እና በዚህ ጦርነት ላይ ጆርዳንም እየቀመሰች ነው። ትላንት እንዳልኩት ጆርዳን አንዷ የእስራኤል አላይ ነች። አዚፍ የፍልስጤሞችን ነፃነት እደግፋለሁ ምናምን እያለ ንጉሣቸው ሁሉ የተባበሩ መንግስታት ላይ ሲናዘዝ ሰምተኗል። ግን ዲፒንሳይድ ለእስራኤል የቆሙ ናቸው። ግብፅና ጆርዳን የአሜሪካን ቡራኬ የሚጠብቁ ናቸው እና ጆርዳንም በተወሰነ መልኩ የዚህን የሚሳይል ቅጣት እየቀመሰች ነው እየተመዘለገች ነው ማለት ነው በኢራን እና ይህ በተደረገበት ጊዜ እንግዲህ በእርግጥ የእስራኤሉ ጠቅላይ ሚኒስትር ኔታንያሁ የት እንዳለም አይታወቅም። የት እንደገባ አንዳንዱ ከሀገር ወጣ ይላል፣ ግን አይዳውት በእኔ መልክ ከሀገር አልወጣም፣ ግን ከነ ቤተሰቡ በጣም ሴኪሪቲ የተጠበቀ ቦታ ላይ ተደብቆ እየኖረ ነው። አሚን ይሄ ነገር በእንትኖችም ጋር ተመሳሳይ ነገር ነው በኢራኖችም ዘንድ። የኢራን ፖለቲሽኖች መሪዎች፣ አያቶላዎች ይደበቃሉ እንዳይመቱ ምክንያቱም የሀገሩ ፊገር ናቸው። እነሱ ተመቱ ማለት ሀገሩ የተመታበትን መጠን ያሳያል። ስለዚህ እነሱ እንዳይመቱ፣ እንደ ተራው ዜጋ ስለማይታዩ ከፍተኛ ጥበቃ ይደረግላቸዋል። ይህ እንዲህ እንዳለ እንግዲህ ይህን ጦርነት ኤስኬሌት ይሉታል። ሌሎቹ ደግሞ ጀስቲስ ይሉታል። ጀስቲስ ፍለጋ ነው። ምክንያቱም ኢራን ይህን ጦርነት አልጀመረችውም። ጦርነቱን ጨቅጭቃ ጨቅጭቃ የጀመረችው እስራኤል ነች። ኢራን በዚህ ሰዓት ከአሜሪካ ጋር ምንም አይነት የኒኩላር ኔጎሲሽን አላደረግም ጦርነት ላይ ነው ያለሁት ብላለች። ያ ደግሞ በጣም ትክክል ነች። ይህንን ከሚደበድቡት ከእስራኤል ጎን ሆነው ይህን ጥፋት በኢራን ላይ ካደረሱት አገሮች የመጀመሪያው ግንባር ቀደም አሜሪካ ነች። አሜሪካ እስራኤል ኢራን እየደበደበች ኢራን ከእስራኤል ጋር ከአሜሪካ ጋር እንድትደራደር መጠበቅ ኮምፕሊት ጅልነት ነው። ያን ያህል ጅሎች አይደሉም። ግን አሁን የኢራን የመከላከያው ኃይል እንደገና ሪሴሬክት አድርጎ የሳይበር አታክ ደርሶበት ነበረ ኮምፕሊትሊ ሽባ ሆኖ ነበረ። ያንን ነገር እንደገና ተቋቁሞ ወደ ስራው ገብቶ አሁን ኮምፕሊትሊ ኢራንን መከላከል ጀምሯል እና እንደለመዱት የእስራኤል ጀቶች ኤፍ ሰርቲስ ፋይቭ በሚባለው የአሜሪካ ጀት ገብቶ ለመደብደብ ሞክረው ነበር። ይሄ ጀት እጅግ በጣም ሱፐርሶኒክ የሆነ ጀት ነው እና የሰማይ ላይ እንትን ነው የሚሉት ቅጽል ስሙ ይሄ ሰው ሲሞት የሆነ የሚወጣ ነገር አለ፣ ስሙን ረሳሁት። እና እንደ ሰማይ ላይ ሰይጣን ነው የሚባለው። በሳተላይት ሁሉ አይታይም፣ በራዳር ምናምን፣ ከራዳር ቁጥጥር ውጪ ነው የሚባልለት ነው። ዘ ሌተስት ጄት ነው ኤፍ ሰርቲ ፋይቭ። ሁለቱን መተውታል እና ተደናግጠዋል፣ አሜሪካኖችም እስራኤላውያኖች የሚመታ አይመስላቸውም ነበር። ሌሎቹም ቢሆኑ ሌሎቹም አገሮች ዋው ለካ ይመታል ብለው እንትን ብለዋል። አሁን ረድፉ እየተለየ ነው። ሰሜን ኮሪያ ጦር ልልክ ተዘጋጅቻለሁ ብላለች። ኢራን ያንን ትቀበላለች አትቀበልም፣ ምን ይሆናል? ፓኪስታን ግን ኮምፕሊትሊ ጆይን አድርጋታለች ኢራንን። እንደውም ትላንትና ያልታወቀ ጀት ከየት እንደመጣ ወዴት እንደሄደ ያልታወቀ ጀት መጦ ቴል አቪቭን ደብድቦ ወጧል። እንግዲህ ትላንት ሲቀጠቀጡ የነበሩት ሃይፋ እና ቴል አቪቭ ናቸው። በተለይ ቴል አቪቭ ከፍተኛ ጉዳት ደርሶበታል፣ ብዙ ፎቆች ፈራርሷል። አንኤክስፔክትድና እና አንፕሬዝደንትድ የሆነ ጥቃት ነው። ይህ በእንዲህ እንዳለ እንግዲህ ኩባ ከራሻ ጋር የጦር ልምምድ እያደረገች ነው። አሜሪካ ደጅ ጋር ማለት ነው ኩባ ውስጥ። ያ ደግሞ በሰመሪን ነው የኒውክሌር ኃይል ተሸካሚ የሆነው የራሻ ሰመሪን ብቅ ብሎ በዛ ባህር አካባቢ ከኩባ ጋር የጦር ልምምድ እያደረገ ነው። አሜሪካ ተደናግጣ በጉዳዩ ባላየ ዝም ብላለች። እስከለትዮ ነገሩ እየሰፋ ቀጠናዊ የጦርነት መልክ ልይዝ ነው ማለት ነው እና በቃ ከዚህ በፊት እንዳልክ ቀስ እያለ ዓለም ወደ ሰርልድ ዋር እየገባ ነው። አሚን ይህ ፕላኔታችን ድንቅ ፕላኔት ነው ግን ኮንሽስ ካልሆንን ልንጠብቀው አንችልም። አይ ዶንት ቲንክ በዚህ ማቹሪቲያችን የመጠበቅ አቅም የለንም። ምክንያቱም ሁሉም ኃይሉን ማሳየት ነው የሚፈልገው፣ በኃይል ዶሚኔት አድርጎ ማኒፕሌት ማድረግ ነው የሚፈልገው እንጂ ዊን ዊን ሶሉሽን አይፈልግም። ያ ነው የዓለማችን ትልቁ ችግር፣ ኮንሽስ ሌቭላችን ሎ ስለሆነ ነው። እንደውም አንድ ሳይንቲስት በጣም በሚደንቅ ሁኔታ ቃል ይገልጾታል የዓለም ኮንሽስ ሌቭል ሎ ስለሆነ ፎዝል ፎይልን ነው የምንጠቀመው ሲኦቱን ከሰልን፣ ነዳጅን ምናምን ነው። ሰከንድ ሌቭል ላይ ብንደርስ ሙሉ ለሙሉ ፀሐይን እንጠቀማለን ይላል። ሌላውን እንተውና ዘሰርድ ሌቭል ላይ ብንደርስ ልክ ሌሎቹ ዓለማት በሌላው ዓለም ላይ እንዳሉት ፍጡራን በኮስሞስ ውስጥ ያለውን ኢነርጂ እንጠቀማለን። ብላክሆሉንም፣ ፀሐዩንም በአጠቃላይ ኮስሞስ ውስጥ ያለውን ኢነርጂ እንጠቀማለን እኛ ታች ነው ያለ ነው። ስለዛም ነው የጦርነት አባዜ የያዘን። እኔ ብቻ ልብላ፣ እኔ ነኝ መሪ፣ አይ አም ሱፐር ከንትሪ የነ አሜሪካ እብደት ማለት ነው። እና ይሄ ያለ ጦርነት እነብተብል ነው ማለት ነው። ሰርድ ወርልድ ዋር እየተቃረበ ነው። ለዛሬ ያለኝ ይሄ ነው። አመሰግናለሁ ማልኮም ኤክስ በዩቲዩብ በፌስቡክ ሜንሳጋ በትዊተር ገጻችን ያገኛሉ። የተለያዩ መረጃዎችን ጅ በቀላሉ ያገኛሉ።